ገና መቼ ይከበራል? እንግዲህ የገና አከባበር ራሱ የሚከበርበት ቀን የታወቀ የተወሰነ ቀን ነው። ክርስቲያኖች ቀኑና ባለቤት እና በበጎ ሁሉ ነገር በከበረችው ቤተክርስቲያን ስር ነው የሚኖሩት። ስለሆነም ከሰባቱ አጾማት አንዱ የሆነው ጾመ ነቢያት የሚገባበት እና የሚወጣበት አለው የሚገባበት እንደሚታወቀው ሁሌም ኅዳር 15 ቀን ነው። የሚወጣበት ግን በዘመነ ዮሐንስ ታኅሳስ 28፣ በሌሎቹ ዘመናት ደግሞ ታኅሳስ 29 ቀን ነው። በዓለ ገናን የምናከብርባቸው ምክንያቶችን በትክክል ለይተ እንድናስቀምጣቸው ነው ማለት ነው። ገና የሚከበርበት ምክንያት ማለት ነው። ከታች ጀምሮ ስለሚመጣ ከላይ ታች ጀምሬ ማውራት ይጠይቀኛል ከጾሙ ጀምሮ ጾመነቢያት በአራቱም ወንጌላውያን ዘመናት ሁል ጊዜም ባለመቀየር ህዳር 15 ቀን ብቻ ነው የሚገባው በዘመን ዮሐንስም ቢሆን የሚገባው ህዳር 15 ቀን ብቻ ነው ገናን ለማግኘት ከዚያ ስለሚመጣ ማለት ነው በፍታ ነገስት በአንቀጽ ባንቀጽ 15 ወውቱ ጾም ዘይቀድም ልደት ወጥንተ እዚያው መንፈቀ ዳር ወፋሲካው ባለ ልደት ከልደት አስቀድሞ የሚኖረው ጾም ጥንቱ መጀመሪያው የህዳር ኩሌታ ነው ብሎ ፍታነገስት ይነግረናል አንቀጽ 15 በ አንቀጽ ጾም አስቀምጠውልናል፣ ማለት ነው። መሰረቱ ይሄ ነው ማለት ነው። በዚህ ውስጥ አባቶቻችን ያስቀመጡት ቃል አለ። መሰይት ካለክሙ ፍድፋ ደምዝምቱ ጹሙ አብሶ መጾም የሚቻላችሁ ከሆነ ግን ጹሙ። ወለመሰ መጻ በእንቲያው ተጋዘዞ ጻው ይሞቱ ሉሉ ወይ ይሄ ይስልፋ ደም መብለ በጾም ምክንያት ክርክር የሚሆን ከሆነ ግን መጾም መልካም ነው መጾም ይገባል ብሎ አስቀምጠዋል። አንቀጽ 15 ቁጥር 584 ላይ ማለት ነው። የጾሙንም መግቢያ እንደዚሁ አንቀጽ 15 ቁጥር 568 ላይ ነው የምናገኘው ማለት ነው የምናገኘው በስንክሳርም ሳርም እንዲህ ይለናል። ወበዛቲ ዕለት ጥንሶ ጾመየና ዘውልት ሁለቱ ለእግዚእነ ኢየሱስ ክርስቶስ ሎቱ ሰባት ዘሰርጎ ክርስቲያን ያዕቆባውያን ዘግብፅ ሳይሉ ወመረቱ በዚችም ዕለት የጌና ጾም መጀመሪያ ነው። ይኸውም ክብሪባውና የጌታችን ኢየሱስ ክርስቶስ የልደት ልደት በግብፅ የሚኖሩ የያዕቆባውያን ክርስቲያኖች የሰሩት ነው። ይቅርታው ቸርነቱ ለሁላችን ይደረግልን ይላል። ኅዳር 15 ቀን የያዕቆባውያን የሚለው የያዕቆብ የቅዱስ ዲዮስ ቆሮስ ሁለተኛ ስሙ ነው። ከጵጵስና አስቀድሞ የነበረ የቅዱስ ዲዮስ ቆሮስ ሁለተኛ ስሙ ነው የያዕቆብ የሚባለው ማለት ነው። እና ዲዮስ ቆሮሳዊት የያዕቆባዊት እየተባለች ቤተክርስቲያን ትጠራለች። ከ451 ዓመተ ምሕረት ከሊዮን መገንጠል ከካቶሊካውያን መውጣት በኋላ ባለው ታሪክ ውስጥ ያለውን ያሳያል ማለት ነው። ይሄ ሆኖ 15 ቀን ወሰን መሆኑ ደግሞ በበለጠ በአጽንኦት ደረጃ በ1980 በብፁዕ ወቅዱስ አቡነ ተክለሃይማኖት ዘመነ ፕትርክና ጊዜ በ15 ቀን ሁልጊዜን ጾሙ 15 እንደሆነ ቅዱስ ሲኖዶስ ወስኗል። 15 ብቻ ይሁን ማለት ነው። እንግዲህ ከዚህ ወጥተን አንጋፋ ማለት ነው። እዚህ ላይ የጾም ጉዳይ ስላልያዘን ብዙ አልሄድም። የገናን አከባበር ዋና አና ጉዳይ ብንጋፋ ግን አንደኛ ቀኖናና ዶግማን አለመለየት ነው ማለት ነው። ቤተክርስቲያን የቀኖና ባለቤት መሆኗ ለመረዳት ነው። ሁለተኛ የቅዱስ ሲኖዶስን የውሳኔ ልዕልና መጋፋት ነው። ሶስተኛም የቅዱስ ሲኖዶስን ውሳኔ ሳናከሩ ቀኖናዊ ቤተክርስቲያን አለችን ማለት አያስችልም። በሌላ መልኩ ደግሞ ሰለስቱ ምዕታዊ ነው መጽሐፋዊ ነው። ሰለስቱ ምዕትም ያገኙት ከሐዋርያት ነው። ሐዋርያዊ ሰንሰለት ያለው ስርዓት ነው ማለት ነው። ዓለም አቀፋዊ ቀኖና ነው። ዓለም አቀፋዊ ቀኖና በአራት መንገዶች ይነገራሉ። ዓለም አቀፍ ቀኖና አለ። አይጉር አቀፍ ቀኖናለ ሀገር አቀፍ ቀኖናለ እንደ ሁኔታው ደግሞ አንድ ጳጳስ ሊቀ ጳጳስ የሚወስኑ ጥቃቅን ጉዳዮች ሊኖሩ ይችላሉ። ሀገረ ስብከታዊ ማለት ነው። አይጉረ ስብከታዊ የሚመለከት የሰለስቶሚት ቀኖና ሐዋርያዊ ቀኖና ዓለም አቀፋዊ ቀኖና ነው። በዓለም ያለችው የእግዚአብሔር ቤተክርስቲያን እናት የምትወስነው ማለት ነው። ሰለስቶሚታዊ ቀኖናም ዓለም አቀፋዊ ጉባኤ ነው። ዓለም አቀፋዊ ቀኖና ነው። እንደ ቅርጣ ግና እንደ ሎዶቀያ ያሉት አይጉራዊ ቀኖናዎች ሊሆኑ ይችላሉ። ከዚያ በኋላ ግን ሀገረ ስከታዊ ቀኖናዎች ማነው ሀገር አቀፋዊ ቀኖናዎች አሉ። እንደ ቅዱስ ሲኖዶስ፣ እንደ ኢትዮጵያ ቅዱስ ሲኖዶስ፣ እንደ ኤርትራ ቅዱስ ሲኖዶስ፣ እንደ ሶሪያ ቅዱስ ሲኖዶስ፣ እንደ ግብፅ ቅዱስ ሲኖዶስ አይነቶች ማለት ነው። ሀገር አቀፋዊ ቀኖናዎች ልናቸው እንችላሉ። በጠቃቀኑ ሂደታዎች ግን አንድ ሊቀ ጳጳስ ለጊዜው የሚወስናቸው ውሳኔዎች ሊኖሩ ይችላሉ። ያናውን ዋናውን መሰረት ሳይነካ ማለት ነው። በ19 ለምን አይጀምር የሚባል ከመጣ በ19 የካቶሊካውያን መግቢያ እንጂ የኛ አይደለም ማለት ነው። ስንክሳር የሚነግረን እሱን ነው። ወዛቲ ለጥንተ ጾመ ስብከት ጀና ዘሮም ወዛ አፍረንጂ ወሶሪያ የሮማውያን መግቢያ እንደሆነ ኅዳር 19 ስንክሳር ይነግረናል። ስለዚህ የኛ መግቢያ በዚህ ነው። ቤተክርስቲያን የሰራችው ስለሆነ ታዲያ የኖቢያት ቀን ጾም ምን ስንት ቀን ሁሎ ነው ገና የሚውለው እንዳንል ጾመ ነቢያት አጠቃላይ ጾሙ የነቢያት ጾም አርባ ነው ማለት ነው። የነቢያት ጾም አጠቃላይ ጾሙ አርባ ነው። ነገር ግን መላው ጾሙ አርባ አራት ነው። ጾሙ አርባ ነቢያት የጾሙት አርባ አርባ ነው። ሙሴ የጾሙ አርባ ነው። ኤልያስ የጾሙ አርባ ነው። ሌሎችም ነቢያት የጾሙት አርባ አርባ ነው። ታዲያ እዚህ ላይ አርባ አራት ለምን ሆነ ነው በአራቱ ወንጌላውያን ዘመን 44 ይሆናል በሶስቱ ወንጌላውያን ዘመን 44 ይሆናል በማቴዎስ በሉቃስ በማርቆስ ዘመን 44 ነው ጾሙ በዘመነ ዮሐንስ 43 ይሆናል ጾሙ ለምን እንዲሆነ ሶስቱና አራቱ የት መጡ ወይም አራቱ አጠቃላይ የት መጡ ልብ ብለን የምንረዳው እዚህ ላይ ነው በዘመነ ዮሐንስ ራሱ 43 ለምን ሆነ አንዷ የት ገባች እንዳንል ሶስቱን መጀመሪያ እንል ሶስቱ ቀኖች በመጀመሪያ ደረጃ ጾመ አብሳሪ ጾመ ተበሳሪ ጾመ መበሰር ይባላሉ። መታሰቢያ ናቸው፣ የአብሳሪው የቅዱስ ገብርኤል፣ የተበሳሪ መቤታችን፣ የመበሰር የጌታ መታሰቢያ ናቸው። እነዚህ መታሰቢያ አንደኛው ይሄ ነው ማለት ነው። በበዓልም ይሄ ነገር አለ። የሚቀጥለው ነው ያለው። ሁለተኛው ጾመ ፊልጶስ ነው። ሐዋርያ ፊልጶስ የአፍሪካ ሐዋርያ ተብሎ የሚጠራው በሰማዕትነት ከሞተ በኋላ አስከሬኑ ጠፍቷቸው ሶስት ቀን ሱባኤ ገብተው ልክ እንደ ነነዊ ሰዎች ጸልየው በሶስተኛው ቀን አግኝተውታል ይቺ ሶስተኛው ቀን ደግሞ መግቢያዋ ናት የጾሙ የጾመ ነቢያት መግቢያዋ ላይ ነው ያለችው ሐዋርያውን ጾመን ካገኘ ነው ብን ጾማት አትጎዳንም ብለው ቤተክርስቲያን ሰራች በዚያው በዚያው ሰራች ይህንን ግን ፊልጶስ ብቻ አይደለም ሰለስቱ ሚታዊም ነው ሰለስቱ ሚትም ከአስራ አምስት ጀምረው ነው ቀኖና የሰሩት በነገራችን ላይ የሰለስቱ ሚትም ደግሞ ከሐዋርያ ሲኖዶስ ላይ ያለ ነው ከ15 ጀምሮ ተሰራ ደግሞ የበለጠ ደግሞ የታሪክ አጎላማሽ አገኘ ማለት ነው። ተጎላመሰ የበለጠ። ስለዚህ ይህንን የተጎላመሰ ሀብት ጾም ነው የያዘችው ማለት። ሶስተኛ ጾም አብርሃም ሶሪያዊ ነው ይታወቃል። አብርሃም ሶሪያዊ በሶስት ቀን በመጾም ከመቤታችን ፊት በመማጸን ተራራ ያፈለሰበት ነው ማለት ነው ተራራ ያፈለሰበትን ታምር የተገለጸበትን መቤታችንም ያነገረችበት ስለሆነ ይሄንን ሶስቱን ቀኖች እንዳይቀሩ ሶስት ቀኖች ጾም እንዲሆኑ ሆኑ ማለት ነው። አራተኛው የቤተክርስቲያን ስርዓት መብት ነው ማለት ነው። እንግዲህ ባላ ጾመ አብሳሪ ጾመ ተበሳሪ ጾመ ተበስር አለ፣ ጾመ ፊልጶስ አለ፣ ጾመ አብርሃም ሱሪያ አለ። በዚህ ሁሉ ላይ በራት ራት በራት ላይ ዳራጎት እንደሚባለው በበለጠ በብርሃን ላይ ብርሃን እንደመጨመር፣ ቤተክርስቲያን ደግሞ የቀኖና ባለቤት እንደሆነች ሰርታ የሰጠች እሷናት ማለት ነው። ቤተክርስቲያን ስርዓት ወሰነት ወሰነላት ማለት ሶስቱ በዚህ ምክንያት መጡ። አንደኛው ግን የታወቀችና ጾመገሃድ ናት። ጾመገሃድ ፍትሐ ነገሥት አንቀጽ 15 ተቀምጧል። ሮብና አርቡን አትጽሙ ዘንበለ በዓለ ልደት ወጥምቀት ልደትና ጥምቀት የሚውልባቸው ቀኖች ቢሆኑ ነው እንጂ ገሃድን ጽሙ ይልና ይኸው ሚልና ድራረ ልደት ድራረ ጥምቀት ይላል። የጥምቀት ዋዜማንና የልደት ዋዜማን ገሃድ አድርጋችሁ ጽሙ ይላል። ገሃድ እንግዲህ ሶስት ወይም አራት ትርጎሞች ሊይዝ ይችላል። አንደኛው ገሃድ የምንለው የአመሃ በዓል ጋሃድ የሚለው እጅ መንሻ የሰባሰገልን መገበር መሰረት አድርጎ ነው። ሁለተኛው ገሃድ የምንለው የመገለጥ በዓል ነው። ይፋዊ ገሃዳዊ፣ ክሱታዊ በዓል ነው። ሌላው ገሃድ የምንለው ደግሞ የምስጋና በዓል ነው፣ ማመስገኛ በዓል ነው። ስለዚህ ጾሙን ይሄን እናስባለን። በሌላ መልኩ ደግሞ ገሃድ ማለት ለውጥ ተውላጠረዋ አረብ ነው። የሮብና የአርብ ልዋጭ ነው። ልደት ሮብ ቢውል የምንለውጥበት ስለሆነ ነገር ግን ሮብ በዋለበት አርብ በዋለበት ብቻ እንዳናደርገው በአመት በአመት እንዳይረሳ ሁልጊዜ ጊዜ እንዲቀጥል ቤተክርስቲያን ያስቀምጣለች። ሁሌ እንዲቀጥል ማለት ነው። ገሃድ ተውላጥ መሆኑ ይታወቃል ማለት ነው። ስለዚህ ጾመ ነቢያት አረባለ ሲደመር ጋሃድ አለ ሶስቱ አሉ ሲደመር አርባ አርባ አራት ይሆናል ማለት ነው። አርባ አራት ይሆናል በዚህ ምክንያት ታከብረዋለች። በዘመን ዮሐንስ ግን ጾመ ጋሃድ ጾም በጾም ላይ ተደርባት፣ ጋሃድ በጾሙ ላይ ተደርባት ትውላለች። ታዲያ አርባ ሶስት ሲሆን ጋሃድ የጠፋች አርባ አራት ቢሆን የነበረው አንዱ አየት ሄደች እንዳልን ጾም በጾም ላይ ተደርቦ ይውላል። ለምሳሌ ሮብና አርብ የሌሉት በባህል አምሳ ብቻ ነው እንጂ በሌሎች በዓላት አሉ ሮብና አርብ በጾመ ፍልሰታ ሮብና አርብ አለ። በአብይ ጾም ሮብና አርብ አለ። በጾመ ሐዋርያት ሮብና አርብ አለ። ምክንያቱም ጾመ ድህነት የሚገባው ሰኞ ነው። ጾመ ሐዋርያት የሚገባው ሰኞ ነው። ጾመ ድህነት የሚገባው ደግሞ ቀጥሎ ባለው ሮቡ ነው። በጾሙ ላይ ተደርቦ ለምን ገባል? ጾም በጾም ላይ ተደርቦ ይውላል። በሌሎች አጽማት ረቡና አርብ ተደርበው እንደሚውሉ ጾምነታቸው እንደማይቀር ጾመ ገሃድም በጾሙ ላይ በነቢያት ጾም ላይ ተደርበው ይውላል ማለት ነው። ሶስቱ መውጫ መግቢያው ላይ ነው ያሉት። ገሃድ መውጫው ላይ ነው ያለው። ሶስቱ ጾሞች ሶስቱ ዕለቶች መግቢያው ላይ ነው ያሉት፣ ይህኛው ደግሞ መውጫው ላይ ነው ያለው ማለት ነው። ስለዚህ ጾምን በጾም ደርበን እናውለዋለን። ይሄ የታወቀ ስለሆነ ለምን እንዳይባል ለምን እንላለን። ሌላው ነው ቤተክርስቲያን የጸጋ የስርዓት ባለቤት ናት፣ ሰራች። ይሄን ፍትሐ ነገስት አንቀጽ 15 መመልከት ይጠይቀናል። ጾምነቱን ማለት ነው።